ትላንት ምሽትና ሌሊቱን የዓለም የክለቦች የዓለም ዋንጫ የጥሎ ማለፍ ጨዋታዎች የተደረጉ ሲሆን ያልተጠበቁ ውጤቶችም ተመዝግበዋል። ምሽት አራት ሰዓት ላይ ኢንተር ሚላን ከፍሎሜንሴ ጋር ጨዋታቸውን አድርገው ፍሎሜንሴ ሁለት ለዜሮ በማሸነፍ ወደ ሩብ ፍፃሜ ማለፋቸውን አረጋግጠዋል። ሚላኖች በጨዋታው በኳስ ቁጥጥርም ሆነ በግብ ሙከራ ረገድ የተሻሉ የነበሩ ቢሆንም ጨዋታውን ድል ማድረግ ሳይችሉ ቀርተዋል። ፍሎሜንሴዎች ያገኙትን እድል በአግባቡ የተጠቀሙ ሲሆን የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ የነበረውን ሚላንንም ከውድድሩ ማሰናበት ችሏል። የፍሎሜንሲ የአሸናፊነት ግቦችንም ጀርማን ካኖ ና ሄርኩለስ በስማቸው ማስመዝገብ ችለዋል። ሌሊት አስር ሰዓት በተደረገ ሌላ የጥሎ ማለፍ ጨዋታ የፔፕ ጓርዲዮላ ቡድን ማንቸስተር ሲቲ ከአልሂላል ጋር ጨዋታቸውን አድርገው ሳይጠበቅ አራት ለሶስት ተሸንፈው ከውድድሩ ተሰናብተዋል። ውሃ ሰማዮቹ በኳስ ቁጥጥርም ሆነ በጉም ሙከራ ሙሉ ለሙሉ ብልጫ የነበራቸው ሲሆን ግብ በማስቆጠሩም ረገድ ቀዳሚ ነበሩ። ማርከስ ሊዮናርዶ እና ማልኮም ለሂላል አከታትለው ባስቆጠሯቸው ሁለት ግቦችም መሪ ቢሆንም ሃላንድ ሲቲን አቻ ማድረግ ችሏል። የሁለቱ ብሩኑ ጨዋታ መደበኛ ዘጠና ደቂቃ ባቻ ውጤት በመጠናቀቁ ወደ ጭማሪ ሰላሳ ደቂቃ ያመራ ሲሆን በጭማሪ ደቂቃውም ሂላሎች ሁለት ግቦችን በማስቆጠር ሳይጠበቅ ማንቸስተር ሲቲን አራት ለሶስት በማሸነፍ ከውድድሩ ማሰናበት ችለዋል። የጥሎ ማለፉ ጨዋታው ዛሬ ምሽትም ቀጥለው ሲደረጉ ሪያል ማድሪድ ከጁቬንቱስ የሚያደርጉት ጨዋታ በጉጉት ይጠበቃል። ሎስ ብላንኮቹ ቸውን በበላይነት አጠናቀው ሲው ለጥሎ ማለፉ የበቁት ጁቬንቱሶች ምድባቸውን በሁለተኝነት በማጠናቀቅ ነው እዚጋ የደረሱት። የዓለም የክለቦቹ ዋንጫ ብዙ ያልተጠበቁ ውጤቶችን እያስመለከተን ሲሆን ዛሬ ምሽትም የሚያስመለክተን ውጤት በጉጉት ይጠበቃል። የቱርኩ ክለብ ፌነርባቸው የኮሎምቢያውን የአልናስር አጥቂ ጆን ዱራንን በውሰት ለማስፈረም መስማማታቸው ተገልጿል። ተጫዋቹ በጠረ የዝውውር መስኮት ረብጣ ሚሊዮኖች ወጥተውበት ከአስቶን ቪላ አልናስርን የተቀላቀለ ሲሆን አሁን የጆዜ ሞሪኒዮ ቡድን የተጫዋቹን ሙሉ ደሞዝ በመክፈል በውሰት ተጫዋቹን ከአልናስር ለማስፈረም መስማማታቸው ተገልጿል። የቱርኩ ክለብ ጋላ ተሰራይ በቅርቡ ከአርሰናል ጋር የሚለያየውን ጋናዊ አማካኝ ቶማስ ፓርቴን ለማስፈረም ንግግር ማድረጋቸው ተገልጿል። ክለቡ የማህል ሜዳውን ማጠናከር እንደሚፈልግ የተነገረ ሲሆን ፓርቴንም እንደሆነኛ አማራጭ እንደሚመለከቱት ተዘግቧል። ተጫዋቹ ከአርሰናል ጋር መለያየቱም ማይቀር ሲሆን አሁን ላይ ታዲያ ጋላ ተሰራይ ይህንን ተጫዋች የግላቸው ለማድረግ እየተንቀሳቀሱ ይገኛሉ።